አፍቃኛለች ሲል አንቺ ፍለጋ የመጣ ነው። ለዛ ነው ደህና ነሽ? ደህና ነኝ። አዴ ንጉስ ልቀቀኝ። አዴ ምን አለ ልብሽ ትንሽ ብላታለኝ። እዚህ መጡት እኮ አንቺን ለማየት ነው። ትንሽ ቆም ብለሽ ብትወሪ ከክብርሽ ምን ይቀንስብሻል? እኔ እንደ እናንተ ስራ ፈት አይደለሁም። እናንተ ስራ ፈታችሁ መሰለኝ። አያር ያልኩን ነገር ብሰማ ኑሮ የሁላ ነገር አይመጣም። እንኳንም መጣሁ። እባክህ ቁጣውን አፍቆኝ ነበር ይልቅ ሳልጠግባት ነው ይዘችው በቃ በነካ እጃችን ያችን ቆንጆ ሴት አለ፣ ምን አንሾፋት አት ኪንጎ ምን አድርጊ ነው የምትለኝ? አደይ ትንሽ ሲቆይ ልጋቄ ንጉስ። አደይ በቃ እወድሻለሁ። ለምንድን ነው የማትረጂኝ? ልቤ ነው ወደ አንቺ እየጠራ የሚያመጣኝ። ቆይ እኔ ምን ላድርግ? ልቤ እኔ የራሴ ህይወት ያለኝ እየተከተል

ሄሎ፣ አባዬ አባዬ። ቆይ ስደውል ለምንድነው ስልክ የማታነሳው? እኔ ልጅ አይደለሁም አባቴ እኮ ነው። አባዬ፣ እኔ እዚህ መሆን በጣም አስጠልቶኛል። በቃ አንተ ጋር ውሰደኝ ማንም የለኝም እዚህ። ብቸኝነት እየተሰማኝ ነው። እባክህን አባይ፣ አባይ ሄሎ፣ ሄሎ፣ አባ፣ ሄሎ ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈለግም። እሺ አታየኝም እኮ ግን፣ እዚህ ከሆነ እሺ ሰው በጣም ያገኙኛል። ለምለም፣ ለምን አደይ፣ በጣም ከፍቶኛል። እቴ አይዞሽ ለምለሜ፣ ሁሉም ያልፋል። ወደ ቤት እንሂድ እና እዛ እንወራለን እሺ? ደፍ አይ፣ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ፣ አንቺ ግን የለሽም። እኔማ እኮ ቤት ከኢላ ጋር ነሽ ብዬ ብመጣ የለሽም። እንዴ፣ እጅሽ ምን ሆኖ ነው? ውሃ አቃጥሎኝ ነው። ማለት እቺ ፍቅር ናት እንደዚህ ያደረገችሽ? አይ፣ ብዙም አይደለም። በቃ ነው። እንሂድ ወደ ቤት። እሺ፣ ግን አንድ ሁለት ቀን ብቆይ ነው ስራ እስካገኝ ድረስ ለእሷ አትጨነቂ። ከአዴ ጋር እዚሁ ቤት መቆየት ትችያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖረኝ ይገባል። ለእሱ ችግር የለው። አዴን ለማስወጣት እንቅልፍ ማትተኛ ሴት እያለች እኔ እዛ ቤት አንድም ቀን መቆየት አልችልም። ግዴላችሁ የፍቅር ነገር ለሚተውት ባይሆን ሰላም! ሰላም! የአዴይ ተከታታይ ዲራማ ቤተሰቦች

ቤተሰብ ላይክ ሰብስክራይብ፣ ሼር አርጉልን በትህትና ስለምትከታተሉን ከልብ እናመሰግናለን። ኦኬ፣ ሊሊ እናንተ ጋር ናት። እውነት እኔ የምትወጂኝ ከሆነ ሊሊን ተንከባከቢያት። ለካ አሷማለች። አዎ፣ ለትንሽ ጊዜ እናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሆኚ። ደግሞ የሚያስቸግራት ነገር ካለ አንቺ ለእኔ ያሳውቂ። ውይ ላይ እንከባከባታለን እንኳን ብዬ ቃል አልገባለህም። ለምን? በቃ ትምቸኝማ ቆይ ምን አደረገች ደግሞ፣ በምን ተደራረሳችሁ? እንግዲህ በቃ ምን እንደሰይልኝ ማልኩ። አሁን ልሂድ በልቼው ራሱ ቀለል አንቺ አረፍ በይ፣ እኔ ገብቼ ምግብ ልስራ። አያደይ አልቀመጥም። በአይን ውስጥ ገብቼ እረፍት ላድርግ። ለምንድን ነው ተመልሰሽ የመጣሽ? አደይ እና ዴቭ ናቸው እዚህ እንድቆይ የፈቀዱልኝ። አደይ እና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር፣ ምን ትሰሚኛለሽ ከዚህ በኋላ ለሊ ዚህ ነው ሽምት ቆየው ማለት አይ ወድሽ ፍቅር፣ ለምለም ስራ እስክታገኝ ድረስ ለትንሽ ጊዜ እዚህ እንድትሆን ነበር። የምን መለማመጥ ነው አደይ? ይኸውልሽ ፍቅር ከዚህ በኋላ ለሊ እዚህ ቤት ውስጥ አደይን ትረዳታለች። እሺ፣ ምን ማለት ነው? ለዚህ ቤት እኮ አዳይ አለች፣ ሌላ ሰራተኛ አያስፈልገንም። አዳይንም እኮ እጇን አቃጥለሽ አካል ጉዳተኛ አደረግሻት፣ በምኗ ትስራለሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም ማስፈቀድ አይጠበቅብንም? እንደዛ ካሰብሽ ደግሞ የአዳይን እጅ በሙቋ እንዳቃጠልሹ ትነግሪያቸዋለሽ። ምን እያደረክ ነው? ቆይ ለምንድነውን የኔ ሁሉን ነገር የምታደርገው? ይሄ ለእኔ ይገባኛል በጣም እኔ ምንም አላደረኩ የእጅሽን ያገኘሽው። ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። እኔ ብዙ አልቆይም፣ ዛሬ ወይ ነገ ወጣለሁ። አይ ለሊ፣ ከዚህ በኋላ ሌላ ቦታ ተቀጥረሽ የሚከፈልሽን ደሞዝ ተነግሪኝና እኔ እከፍልሻለሁ። ከዛም በኋላ አደይን እጇን ትንሰላመማ ታግዥልኛለሽ፣ እሺ? እየምረ ነው ዴ? አዎ፣ አደይ፣ ከዚህ በኋላ አንቺ እንድትቸገረ አልፈልግም። አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። ከአደይ ጋር አብረሻቱኝ ይላል። የምርህን ነው ዴቭ? እኔ እኮ ነገ ጠዋት ደላላ ጋር ደው ይሄዳለሁ ብዬ ነበር። አይ በቃ የምን ደላላ ነው? ይኸውልሽ ለሊ፣ በቃ ከዚህ በኋላ እዚህ ቤት ውስጥ ትቆያለሽ፣ እሺ? እንዴ ድፍረት! አንተ ማን ስለሆንክ ነው በእኔ ቤት የምትወስነው? ነው አዎ፣ መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ንገሪኝ። ከዛም በኋላ ሌናቸው። አንቺ ደግሞ ግቢ ትሰምኛለሽ። እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁ እሺ። ደሙ ደግሞ ፍቅር ለሰራችው ክፋት በቀል ምናምን እንዳታስቡ። እርሷን ለመበቀል ጊዜ ማንፈች ዴቭ ምን እንደምል ምን ብዬ እንደማመሰግን አላውቅም። በእውነት በጣም ደስ ብሎኛል። ልቤ ርፍ እንዲልልኝ ያደረገው ፈጣሪ ለታንክ ይክፈልልኝ። በጣም አመሰግናለሁ። ዛሬ በጣም ያስገረምከኝ እና ለዚህ ስራ ምን ይገባኛል? ምን ላድርግ? አንድ ቀን እንኳን ስመሽኝ እንደማታቂ ትዝ ብሎ ሸቃል እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ደሞ ለምን ጀምሰ? አያዴ አንቺ ሳቂ ምን አለብሽ? እንግዲህ ምን ይደረጋል? በቃ አይ ዘሻዴ፣ ከዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ለመጪው እሺ ብለሽ ነው። ለሊ አኔ ይሄ ነገር በጣም ይጨነቀኝ ነው። ምን ማድረግ እንዳለብኝ ገራ ገብቶኛል። አዎ ይጋባኛል። አዳይ ባርኪ እንደዛ ካደረገሽ በኋላ ዴቪል ለማመን ይከብድሽ ይሆናል ግን አደይ ሞኝ አትሁኚ። በኋላ የሚቆጭሽ ውሳኔ አትወስኚ። ልክ እንደ ባርኪ ዴቭም ነገር ሊሄድ ይችላል። የት ወዴት ነው የሚሄደው ነገሩ? እንደምልሽ አደይ ይህኔ ከባርኪ ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ድንገት መታ አፈፍ አድርጋ ወሰደችው። ስለዚህ ዴቭንም እንዳታጩ ተጠንቀቂ። አይለል ስንት የሚያሳስበኝ ጉዳይ እንዳለ እያወቅሽ አሁን ፍቅር ጀምር የምንለሆን ነው። አይምሰልሽ፣ አደይ ዴቭ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል ነገር ግን ዴብ አንድ ቀን እንደማታፈቅሪው ያወቀለት የማይን ውሳኔ ነው የሚወስነው፣ ከዛን ጥሎ ይሄዳል እና ለሊ ዴብን እሽ በዩ እያልሽኝ እሽ በዩ እሽ ብትዩ ጥሩ ነገር ነው። ላንችም ጥሩ ነው። ማለት ፍቅርን ከመግፋት ገፍቶ መከል ይቻላል የሚለው ስላለ ማለት ነው። እሺ አዴ የኔድ አዴን የሚያደንቅ ላይክ፣ ሼር፣ ሰብስክራይብ ያዴ አድናቂዎች ያዴ አድናቂዎች ገባ ገባ በሉ፣ ላይክ ሸር ሰብስክራይብ እያደረጋችሁ ያፍቃሪ፣ ከየት መጣህ? ኢትዮጵያ መዲያ እቺ ፍቅር መቼ ይሆን እንደሚገባት? ተመታች፣ ተረገመች። ከዴፍ ጋር እንዴት ነው? ምን አዲስ ነገር አለ? ያው ዴፍ እንደምታውቂው ጥሩ ነው። ከሱ ጋር ማንም ተስማምቶ ይኖራል። አዎ እድለኛነሽ፣ ተንከባከቢ እንዲ ያመልጥሽ። እናንተ ቤቱ ምንድን ላይ አስመሰላችሁት? በዛ ላይ ደግሞ የሚበላ ነገር እንኳን ሳሰሩ እዚህ ተቃቅፋችሁ ቁጭ ብላችሁልኛል። አሁን ተነሱና ምግብ ስሩ፣ አለበለዚያ ደግሞ ቤት የለቃችሁልኝ ውልቅ በሉ። የሚከፈላችሁ እኮ ስራ እንድትሰሩ ነው። እሺ፣ አሁን ሰራለሁ አደይ። ቆይ አንቺ ሞሻ ለረፍት አድርጌ እኔ ምግቡን ሰራዋለሁ። ይኔ ጉዴ ጭራሽ ትገባበዙልኛላችሁ። አደይ አንቺ ቤቱን አዝጂ፣ አንቺኛዋ ደግሞ ምግብ ስሬ። አደይ እጇን ስለመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራዋላ ጸድዋለሁ። አይቻልም። ለምን ሲባል ለም አይቻለም። ሲጀመር ደብ እኮ እኔ ህዝ ቤት የቀጠረኝ አዴይ እንዳግዛት መሰለኝ። እንዲሁም ከንች ጋር አላውረም ከዴብ ጋር የምነጋገሩ